ትንሽ በቃ ተማታ አንዴ ሰላም ሰላም ጤና ይስጥልኝ እንዴት ሰላም ነው ሰላም ነኝ እቺን በነገራችን ላይ ማለት ነው እንዴት ሰላም ነው ወይ ከኔ ሁሉም ሰላም ነው አልহামዱሊላ የምር ድምፄ ብዙ እንትን ስላልሆነ ማለት ነው፣ አንደኛ ወይ አይሰማም፣ ቅንስ ያለ ሊሆን ይችላል። ወይም ደግሞ የሆነ በቃ አይደለ ኖርማል አይነት አይደለም ማለት ነው። እና ለዛ ነው ድምፄን የምጨምርበት ማለት ነው። በእርግጥ እኔ በድምፄ በድምፄ ማፈር ወይም ደግሞ እንትን ማለት ማለት አይደለም። እንደዛ ሳይሆን እንዲሰማ ስለምፈልግ ነው ማለት ነው፣ ትንሽ እንዲሰማ ማለት ነው፣ ድምጽ እንዲኖረው ለማለት ፈልጌ ነው። ሶ እንደናችሁ፣ ሰላም ነው ወይ? ሰሞኑን ጠፍቼ ነበር ያው ከዳታ ውጭ ሁኜ ማለት ነው። እንዲሁም ደግሞ ያው ስራው እንደናቱ እየጦፈ ስለሆነ አሁን ላይ መካከል ላይ እየጨረስንም ስለሆነ የድምፅ ዳቱ ምናምንም ስለመጣ ለመሙላት ጊዜም አላገኘሁም። ነገር ግን መሙላት ግድ ነው እኔ አይ ቲንክ ለይቱ ብቻ ሳይሆን ግዴታ ስላለብኝ ነው። ሰው እንዴት ናችሁ? ሰላም ነው ወይ? ስራ እንዴት ነው? ጤንነት ሁሉ ሰላም ነው? እንዴት እየሄደ ነው ስራ? ረመዳን እንዴት እየሄደ ነው? አለከብንኩ እኮ እናንተ መጾም ይቻላል ሸዋለን እንዳትሉኝ። ይበዛ ሳይሆን ያው እንዴት ነው የሚወጣው ለማለት ፈልጌ ነው ማለት ነው። ናፍቃችሁኛል የምር ናፍቃችሁኛል፣ ማለት ነው። ከኔ ጋር ሁሉም ሰላም ነው፣ አልሐምዱሊላ። በነገራችን ላይ ጨረቃዎቻችንን የምንደረሱ አላቅም፣ ኢትዮጵያ ይግቡ ዱባይ ይቀመጡ አላቅም። ዛሬ ግን የሆነ ቪዲዮ አይቻለሁ ማለት ነው። ዱባይ ነው የምንኖረው። በቃ ዱባይ ናይቼ በኢትዮጵያ መጥቼ ኢትዮጵያን ሳያት ምናምን ነገር እያለች ነበር። ማን እንደ ኢትዮጵያችን፣ በኢትዮጵያችንማ አትንጭ ማለት ነው። በነገራችን ላይ ያው ቪዲዮን ቀልጠፍል አድርገው ብዬ ነው እኔ ረፍት አልባ ሁኝ። እናንተም እንደዛው ነው የምትሆኑት። በእርግጥ ሁላችንም የየራሳችንን ስለምናይ ነው። በጣም ይቅርታ። በጣም ቢዚ የምንሆን ሰዎች አለን። የምር በዚህ ሰዓት አውድ ብላ በጣም ከባድ ነው። ብቻ አላህ ይገዘን። ሀባይብ አብሽሩ። የሆነ የሆነ ኮሜንት ላይ ሳይ ደግሞ አንዳንድ ነገሮች ያዘናችሁ ሰዎች አላችሁ። አላህ ይገዘን። እንሻ አላህ አላህ አላደለም የሚፈትነን ስለሚወደድ ነው። እና አብሽሩ ለማለት ነው። ከዛ በመቀጠል ወደ የመጣሁበት ሲሄድ እና በኢትዮጵያችንማ አትንጡ ማለት ነው። ምናልባት ያው የሀገር ሰላም እያወቀን ለመስራት ነው። እያንዳንዱ ማህበረሰብ በነገራችን ላይ ለመማር ወር ደግሞ ለመኖር ሳይሆን ለመማር የመጣ ለስራ የመጣ ነው። እና ያው ቪዲዮ የተቋረጠ እያንዳንዱ ማህበረሰብ ከኢትዮጵያ ወደ ውጭ የሚሄደው ለስራና ለመማር የሚመጣ ነው። በተለይ ደግሞ አሁን ላይ አብዛሃኛው ሰው ለስራ የወጣ ነው። በተለይም ደግሞ ያው እንደምታዩት ህገወጥ ስደት የሚባለው አሁን አሁን የበዛው ደግሞ ለስራ የሚወጣ ነው እንጂ ለመኖርና አምሮበት እንዲሁም ደግሞ እንደ ኢትዮጵያ ሆኖለት የሚኖር ሰው አለ ብዬ ሰው አገር ነው አላምንም ባይዘወይ ማን እኔ እውነት አላደርገው ግን፣ እሷም ያነሳችው ኢትዮጵያን ጠልታ ወይም ደግሞ ኢትዮጵያ ከኢትዮጵያ ውጭ መኖር ፈልገ ወይም ደግሞ ጠሩ ይሆናል ብላ ማስባ ሳይሆን ያው እንግዲህ ፊልም ለመስራት ነው። ሁሉም አጋጣሚውን ለመጠቀም ነው ይመስለኛል። እንደዛ ነው እና አሁን ማንም ሰው ቢሆን ለስራም፣ የሚውጣ ለመኖር የሚውጣ እዛና እዚህም ይኑረው የምር ኢትዮጵያ ውስጥ ህልሙን የማያልም ሰው የለም። ግን የምናልመው ኢትዮጵያ ውስጥ ነው። ይሄ ደግሞ ማናችንም ሰዎች የምናውቀው ነገር ነው ማለት ነው። እና ለመጫወት ወይም ደግሞ ፊዱ ለመስራት ካልሆነ በስተቀር ማለት ነው። ስለዚህ ማን እንደ ኢትዮጵያችን የምር ስንት ኢትዮጵያ የናፈቀው ሰው አለ? እንደ ድህነታችን ስንኖር ደስ የሚለን የሰው ሀገርን እንዲያጠቃላይ ለጉብኝት ወይም ደግሞ ለስራ ብቻ ነው የምንጠቀምበት። እኛ በፊት መጠቀም ያለብን ማለት ነው። ማንም ሰው የሚያልመው የሚያስበው እንደዚህ ነው ብዬ አስባለሁኝ። እና ለወሬ ወይም ለጨዋታ ወይም ደግሞ ምን ለማለት እንደሚፈልግ ለመጠየቅ ይመስለኛል። ማንም ሰው አገሩ እንደ እናቱ ነች። ማንም ሰው ያው ለወሬ ብቻ ያወራል፣ ለመጫወት ያወራል ብዬ ነው የማስበው ማለት ነው፣ እንደ ራሴ። ከዛ በመቀጠል ዛሬ ደግሞ በነገራችን ላይ ይህንንም አንስቶባታል። እንደውም ዛሬ ፖስተት ቲክቶክ ላይ እየፎገርሽ ነው ወይም ደግሞ አስቸገረሽኛል ምናምን አይነት ነገር እሱ ራሱ ገርሞታል ማለት ነው። እኛ ብቻ አይደለንም። ሶ የፖስተታችሁ ነገር በነገራችን ላይ ይሄ ነገር በቃ አላ አይደለ ሙድ እንጂ የምትለው ነገር እውነት ሆኖ አይደለም። ብዙዎቻችሁ ሰዎች ደግሞ አልተመቸንም፣ ለምን እንዲህ አለች? ምን ሆና ነው? ምን አስባ ነው? እንዴት ነው? ከዚህ ወዲያ ምናምን ነገር የምንል ሰዎች አለን ይመስለኛል። ለእኔ እሷ በቃ የሚሉትን ሰዎች ለመስማት ካልሆነ በስተቀር እንዲሁም ደግሞ ሰዎችን ለመሳብ ካልሆነ በስተቀር ዛሬ ምን አለች፣ ትናንትና ምን አለች፣ ዛሬስ ምን ሊሉ ነው የሚለውን ነገር እነሱ ስለሚያው ልክ እኛ ስንጠባበቅ እንትን እንደሚሉት ሁሉ እነሱ ምን ይላሉ ብለው ይጠባበቃሉ ማለት ይቻላል። ሶ ያንን እንትን ለማለት ያኔ ለመጠበቅ እንጂ ምን እንደ ምን ለመስማት እንጂ አስበው እኮ ይሄ ነገር ያደረገችው ነገር እንዳልሆነ ብታውቁ ጥሩ ነው። በቃ ዝምላ ነው ያደረገችው። ቲክቶክ ላይ ያየሁት ፖስት አለ ዛሬ ማለት ጽሁፍ ምናምን ነገር ስቶሪ መሰለኝ። ሶ መደንቀጥ ያስፈልግ አይመስለኝም እና ባደነግጡ ጥሩ ነው። የጨረቀ ፋሚሊዎች ለማለት ነው ለማንኛውም ጥሩ ጊዜ አሳልፈው የመጡ ይመስለኛል። ዋው ነው ማሻላ። እንግዲህ እንደው ይገርመኛል። እንደው እኛ ሰዎች ተቃራኒዎች ነን እና አንዱ ሳያገባ ገና በፍቅረኛ እንደዚህ አይነት ህይወት ያሳልፋሉ። ማሻላ ያው ያደርግላቸው ብለናል፣ እስከ መጨረሻ ያደርግላቸው ፍቅራቸውን ብለናል። አንዱ ደግሞ ባረቤት ይጨምቃታል ማለት ነው። አጥቦ ጭምቅ ያረጋታል ማለት ነው፣ ያሰቃያታል። አንዱ ደግሞ በቃ አይደለ የሆነ አይደል፣ ምናባሽ የሚላትን አንዱ ደግሞ ምናባቴ ልሆንልሽ እንዴ ማለት ነገር አዳሌ